እኔ ወሒድን፣ ኡስታዝ ወሒድን ወደ ክርስትና ላመጣ እንዴ? ወደ ቲክቶክ ራሱ የምጠወት ደፋር ነው። እንደዛማ ከሆነ ብትገደልም አሪፍ ነው። ክርስትናን አልተረዳም ብዬ ነው የመጣት እኔ ነው። ኡስታዝ ወሒድን ፍለጋ ነው እንጂ አብዛኛው ምንም ሙስሊሞች ቲክቶክ ላይ እንዳለ ኡስታዝ ወሒድን ክርስቲያን ለማድረግ ነው የመጣው አዎ በቃ በጣም ስለ ስላሴ ምናምን ሲያስተምር ተዋታው ምናምን ሲያደርግ፣ ስላሴ ዜሮ ነው የሚያደርጋት በአንዴ እና ዜሮ የሚያደርግ በአንድ ፊደል ነው ዜሮ የሚያደርጋት እሱ። በአንድ ፊደል ቃልም አይደለም በአንድ ፊደል ብቻ ነው ዜሮ አመድ የሚያደርጋት። ታዲያ አንተ እኮ በስላሴ አታምንም፣ ምን አገባህ ታዲያ? እንደዚያ ከሆነ ስላሴን እንደዚህ ተረድቶ ስቅለትን እንዴት ነው የማይረዳው? አውቆ ነው ወይ ደግሞ በቃ ያው ነገር ተሸጉዷል ምናምን ብለን እናስባለን። እና ደፋር ነህ። በስላሴ እንደሚያምኑ ሰዎች እና መልሰው ሰውን አምላክ እንዳደረጉ ሰዎች አንተም ደፋር ነህ ማለት ነው። እና አንድ ትልቅ ግብዳ ሰው እንደዚህ አይነት ተጽዕኖ ፈጣሪ የሆነ ሰው እውቀቱ እውቀት አይደለም እንደምታውቀው። እና የሆነ ጳውሎስ ህይወት ዘርቶ የተነሳ ሰው ነው። በዘመናችን አደገኛ ሰው ነው። እሱን ክርስቲያን ለማድረግ ነው ወደ ቲክታክ የመጣውት ካልክ ጥፋቱ ያንተ ነው። ብትረሻ እኔ ይንስባሉ ድፍረቱ አለ ለምን ሌላ ነገር አትሞክርበት? ምን ትፍረት፣ ክርስቲያኖ ወጥቼ ሙስሊሞ ወጣው ልልህ ነው። አሶስ ጀመር ክርስቲያኖ ወጥቼ ስሚኝትህ፣ አይት ስሚኝትህ ትንሽ ተቀያየረብኝ። ደስተኛ ይሁን ነው መሰለኝ፣ እንደዚህ ቀለል ብለዋል። አዎ እንዳለ አሁን እኮ ምንም የሚያጨቃጭቀኝ የለም፣ የሚያከራክረኝ የለም፣ ሰላም ነው። ዝም ብለህ ማለት ነው ትማራለህ አምላክ ጋር ታወራለህ?